ጠዬ ነው የማሳየው እንዲህ እንዲህ አንጠልጥዬ ብትነገሪ ምንድን ነው ሰርቀጤ ብሎ ይሰድቡሻል እንዲህ ብለሽ ብትመክሪያቸው ይህቺ የእራሷን ጊዜ ጨርሳ ይሉሻል ስንት ነገር ነው የምትባይው እኛ ልጆቻችን እንደዚህ እንዳትመክሪ ቀጥሉበት ሄዱበት

እንትና እንትና ነው የሚያስቀው። ማን ነው ከቃልዬ ጋር የሰራው? ሜዳ ላይ ወጥቶ ፍቅር ማለት እንደዚህ ነው። ፀጉሩን እንደተላጫ እየሻለን መጣው ሜዳ ላይ ወጥቶ እየቆረጠ በመቀስ ቃልዬ ደግሞ የምር ብሎ ት ሸበላውን ይዛ መጣች በ እ ተ ጅላ እሺ ድላምፖዎቹ ተጃጃሉ። ቃልዬ ወይኔ በለጠችው አይደል? ጀግና። ለማንኛውም እኛ ያገባንም ላምረትዬ፣ በጣም አመሰግናለሁ ለሰጠሽው አስተያየት፣ እግዚአብሔርን በጣም በጣም ተባረኪ። እንደዚህ አይነት ሴቶች ሳይሆን በቃ ለእያንዳንዱ እግዚአብሔር እንግዲህ ለሰማው ይስማ፣ ጆሮ ላለው ጆሮ ይስጥ። ስለ አሁን እንደዚህ ብለን ሌላ ስም ስለሚሰጠን፣ ዝም በይ ሳምልኝ በእናትሽ። ስለዚህ አቁም ያለው አቁም ያለው ላ እኛ እዚህ ጋር የምንመክረው ምንድን ነው? አይናችንን በጥሩ ነገር ላይ እናውለው። ትምህርት የሚሰጠውን እንማርበት፣ እየተማማረ እንለፍበት። እኔ በእድሜ የምበልጥ ከሆነ ታናሽ እህቴን መምከር አለብኝ። ያን ያንን ነው እንጂ እኛ እንደ ጅሎች እየተቆጠርን ሆ ብለን ካልሄድን ስርአት ያለው ስራ ይዘው መጥተው ከስራችን ስንደክም እፎይ ብለን የምናየውን ነገር ገባሽ? እሱን ነው የምንፈልገው። እዚህ ከሌ ለጥፎ ከሌ በሚለው ለምን እንከተላለን? እራሳችንን እናስገባቸው። እኳን ዬ ከሚገርምሽ ነገር እግዚአብሔርን አላያቸው እኔሃይሚና ብሩክን ነው ማየው። አላይ ምን ገባ። እኛ ጅሎች አደለን። ማረብ ሀገር ያለን ልጆች፣ ጨዋዎች ነው። እግዚአብሔር ለቤተሰቦቻችን ቤተሰቦቻችን ለልጆቻችን። እኔ እኔ እኔ እያየኋቸው ነው ማለት ሳይሆን እኔ ማን ነው ማለት አይደለም። ማቃለው ከነገነ ሃይሚ ሌላ ግን እኔ ራሴ የመጣልኝ ሐሳብ ነው ይሄ ሐሳብ ማለት ነው። እንደዚህ በይታዩ ልክ እንደዚህ ያለ ነገሮችን ሁሉ ቦታ ቢናገሩ፣ አይ እንዲህ ነገር አያደርጉ ለምንታ? አንቺ ዝይ የተናገርሽው ምንድነው የምንማረው እኛ ከነሱ? አይ የሰልቡሻላ ሁሉ የእናቴ ልጅ እንደዚህ ብትያቸው ይሰድቡሻል። ብዙ ስማ ቃእኔ ልንገር ልይ ሳደቡ ግን አረብ ሀገር እየተባልኩ እየተደመርኩ መነገር ቤታል ይበጣም ያሳደጉት የአረበዳ ቤት ቁጭ ብለው ነው መከራቸውን አይተው እነሱን እዛ ላይ ያወጡት። እዛ ላይ ስናወጣ ደግሞ የሆነ ልክ አሁን እሷ እንዳለችው ስራችንን ጨርሰን ሀይምሮ ፈታ የሚያደርግ ነገር እንድናይ እንጂ የሆነ ሌላ ውስጥ እንድንገባ አይደለም። እኔ በራሴ እኔ ስለ እውነት ልጅ ነች ቁም ነገር ልጅ ነኝ። እንዲህ ያለ ነገር ማየት አይፈቀድልኝ ብለን ግን እግዚአብሔርን፣ እኔ ማንንም ቪዲዮ ላይ ግን ሳይ በጣም ይሰማኛል። እንዲህ ያለ ነገሮች ቢነገሩ በየ እንትኑ ላይ ስትገቡ እንደዚህ እንደዚህ ቢናገሩ ባያዩዋቸው፣ ፎሎ ባያደርጓቸው፣ እንደዚህ እንትን ባይሏቸው አያደርጉትም፣ ይተዋል። ማርክ ማርክ እግዚአብሔር ምስክሬ ነው። መጨረሻውን ታላችሁ፣ መጨረሻውን ታላችሁ። ምን አገባን? ብዙዎቹ እንዳለ ማርክ ብቻ ሁሉም ተጨመላልቀዋል እና እኛ ምንም አያገባንም። ባሴ ስልአስለ ኮመንት ስለጻፉለት ነው። እኔ ደግሞ እኔ ትዳር ለሚይዙት ወይ ደግሞ ትዳራቸውን አስቀምጠው ልጆቻቸውን አስቀምጠው ለመጡት እዚህ፣ ነገ ባሏ ምን እየሰራ ነው የሚጠብቃት እዚያ ጋር ለፍታ የላከች ለቤቴ ለትዳሬ ለልጆቼ እያለች የምትልክ ሴቶች ሞልተዋል። ለቤተሰብ የምትለባለ እቺ ልጅ ባሏ ነገ ምንድን ነው ተስፋ የሚኖራት? እያየን ነው። አቢባ ጋ አይተቻለ ለአምሮት። አቢባ ጋ የምታለቅሰው ፊቷ ጉበት ጉበት ይቀላል። ሳሚል ጉበት ይቀላል። እናቴ ትሙት ጉበት መስላ የቡታ ጀራ ልጅ ነች። ባሏ የቡታ ጀራ ነው። አገብታ ወልዳ ስምንት አመት የሰራችበትን የለፋችበትን ልካለት ሌላ ሚስት አግብቶን ይጠበቃል እንዳለ እኔ የምምልሽ እኮ ይህንን እኮ ነው ሆነ እኮ ከነሱ የሚማሩትን ነው ምንድነው እኛ የምናገኘው ምንድነው የምንማረው ለእኛ ለልጆች ወይንም ደግሞ ላሉት ለተትንሾቹ ለሚመጡት ምንድነው እያስተማራችሁ ያላችሁ ምን አቃትምህቱ ምንድነውይ ነው እመቤቴ ስታለቅስ ብታይ አንቺ አብረሻ ነው የምታለቅሱ አብረሻ ነው የምደሚው አንዷ ይህ ሲስንት ነው ባለፈው በወንድሟ የተደፈረችው ያሰባት እንትን

አድርጉ አድርጉ አድርጉ ይሉናል። ስናደርግላቸው ልክ መቶ ሺህ ከገቡ በኋላ አናታችን ላይ ወጥ ይጥናሉ፣ እንትን ይላሉ አራቸው ወጥማ ቆንጆ ነው። ወጥማ ቆንጆ ነው። የሚጥሉብንም ነቀዝ ነቀዝ ናቸው እንጂ ነቀዞች። ወጥማ ቆንጆ ነው። በጭንቅላቴ ቢወርድም ልሼ ቀጠዋለሁ አረቢያ

እኔም እንትን እላለሁ። ይሄንን የማሰቀው እንጂትዬ፣ ቤትሽን ከፍተሽ ስላስተናገርሽን በጣም አመሰግናለሁ። እኔ አሁንም ቢሆን የምቃወመው ሴት ነን፣ ሴቶች እንከበር፣ ራሳችንን እናስከብር። አረብ ሀገር ያለነው ጅሎች አይደለንም፣ የተማርንም ያልተማርንም አይደለንም። አልሆን ሲለን ነው የተሰደድነው እንጂ እኛም ፊደል ቆጥረናል። መሀይሞች አይደለንም። እኛ ላይ የተጫወቱ ሄደው አምጣ በተባለ ቁጥር አይ ይሄ እኮ ጥሩ አይደለም፣ ይሄ እኮ እህቶቻችንን የሚያዝናናለን፣ ትዳር ያላት ሊኖር ይችላል ትሳቀቃለች እንዴ! እኔ ባሌ ነገ ጠዋት እንደዚህ ነው እንደሚያደርገኝ፣ እንደዚህ ነው እንደሚጠብቀኝ፣ የልጄ ባል እንደዚህ ነው እንዴ! እናትም ትሳቀቃለች ለልጇ ይሄንን እያስተማሩ ጀግና ጀግና ከምንል ወታደሩን ስናይ ጀግና ለሀገርህ ነው እግርህን የተቆረጥከው፣ ለወንድሜ ለሀገሩ ነው ህይወቱ የጠፋው። እንደዚህ ብናወራ ብናሞግስ። እስቲ ጀግና የምትይውን የአረብ ሀገር እዚህ ሴት ሆነሽ እነሱ እንደከፈቱት እኛ ላይ እንደሚያቋርሩት ነይ፣ የአረብ ሀገር ሴት ኢትዮጵ ከፍተሽ ወይ ደግሞ ለወንድምሽ ከፍተሽ ነይ፣ እናበረታታሽ፣ እናርግልሽ፣ ከፍ እናድርግሽ እሺ፣ ይሄንን ነው የምመክረው እኔ። አይደጉ አይስሩ፣ አይደለም የብልግናና የተጨበላለቀ ነገር ይዘውብን አይምጡ። እኛ ባል አለን፣ ሴት ልጆች አለን፣ እንሰጋለን። ልጄ ነገ ምን አይነት እድል ነው የሚጠብቃት ብዬ ለምን አስባለሁ? ስለዚህ እባካችሁ እራሳችንን እናስከብር። ጀግኖች ነን፣ ጀግኖች ነን፣ ጀግኖች ነን፣ እናስከብር። በተለይ ትናንሽ ልጆች ሄደው አይዋቸው ቪው በቆጠረ ቁጥር ማርያምን አይተሽ ከሆነ ለአእምሮትም ሆነ ሳሚልኝ እዚህ ጋ ያላችሁ

ሰልፍታ ቤተሰብ ነው የሚያስው ቤተሰቦቻቸው የተከበሩ ልጆቹ የተከበሩ የቤተ ክርስቲያን ሰዎች እንደዚህ እንደዚህ አይነት አታዩም። አታዩ ምን እንጃ የቡታጀራ ኢትዮበሮች ምን እንዳቀመሷቸው አላቅ ልክ ያንን ለጥፎ ሲመጣ ትሄዳላችሁ። ያን ለጥፎ ሲመጣ ትመጣ። ለምን ሴት ነች እኮ ሴቷ ስራሷ አያስጠላት። ሴቶች፣ ወንዶቹ ላይም ብቻ አልፈርድም። ያች ለገንዘብ ብላ ፍቅረኛ ይሄን ህያል ክስትል ሴት ይዞ ሲመጣ በጥፊ እንደዚህ ምን፣ ይሄ ጀግንነት አይደለም። ራስሽን የምታስከብሪ ከሆነ እውነተኛ ታሪካችሁ ከሆነ በውስጥ እዛው ተግማሙ፣ እዛው ጨርሱ። ፍቺም ከሆነ እኛ አይደለንም ሚዲያ አይደለም የሚያፋታቸው ፍርድ ቤት ነው የሚያፋታቸው። እኛ ላይ አይጫወትብን ለቪው ብለው ለቪው ብለው እኛ ላይ አይጫወቱ። እስኪ አዳሜ የአረብ ሀገር ራስሽን አስከብሪ። ዞር ብለሽ አትይላቸው? ይስተካከላሉ። ቀጥ ብለው ይሄዳሉ። እኔ ጨርሻለሁ። ለማንኛውም በኋላ እንገናኝ። ማን ነው ይዘር ነች የገባችው? እኔ ኮምለዋ አንዬ፣ ይኸውልሽ አንድ ነገር አዳምጪ፣ ጥፋተኛ ላይክ የሚያደርጋቸው ሰው ላይክ ቢያጡ እነዚህ ልጆች ተስተካክለው። ላይክ አይደለም ጠቅላላ ማየት አያስፈልግም። እንደዚህ አይነት የረከባቸው ነገር አደለ ለአእምሮት ምንድን ነው የምትይው? ቤተክርስቲያን ውስጥ ሁለት ሴት መቶ አፈቅረሃለሁ ሲል መተትሳ ቢሆን እኛ የምናውቀው ሚዲያ ነው። እንደሚያጅ ነው የሚያስራው ቤተክርስቲያን ቁራን ሲቀራለት ነው ሙስሊምም ከሆን እንጂ ሚዲያ ነው። እንደ ዶላር ነው እንደ መተት የሚያስለቅቅለት እዚህ ምን ያጋጅናል? ብልጦች ነን እናውቃለን። አትሩብን፣ አትቅዘኑብን እዛው ይዛችሁ ተግማሙ። እኛ ልጆቻችን አሉ፣ ታናናሽ እህቶቻችን አሉ በአረብ ሀገር። እነ እኮ ተመካክረው ሊሆን ይችላል። እነሱ እኮ ተነጋግረው ሊችላል። ግን ምንድነው የሚያስተምረው ተነጋጋሪ ምንድን ነው? ነው እኮ ተነጋጋሪ ትምህርቱ ምንድን ነው? እኔ አሁንም አትይው ነው የምለው፣ አትዋቸው። ቪው ሲቀንስ ይስተካከላሉ። ሲሃይሚና ብሩክና መንደቆ መዳኒያን እነሱን ይጠብቅልን፣ ነገር እንዳያመጡ እነሱን ይጠብቅልን። አሜን እንጂ ሌላው እኛ አይመለከተንም። እስከ ዛሬም ድረስ አይተናል። አይ፣ ሚና ብሩክ ነው ወላ ከሌያ የራሳቸው ጉዳይ። ማንኛውም ለአምሮትዬ ተመችተሽኛል ሳሚልኝም እኛ ዩ ሳሚልዬ፣ ስለዛ ስለዛ ስናወራ እኔ እና አንቺን ክፉ እና ባለጌ ነው የሚያደረግ። እኔ እና አንቺን በይሟችን ፋፈሽ ብለን መጠን እዚህ እንስቃለን። አለቀ፣ ድንግል ምስክሬ ናት። ለጫወታ ለድምቀቱ ብሎባቸው ስለመጡ የደስታ ነው። እኛ እዚህ እንደዚህ አይነት ነገር ሲወራ አጉል አዳሜ ጨዋ ጨዋ ነኝ አንቺ ባለጌ ነው የሚያደርጉሽ። የተናገረ ግን በጣም ጨዋ እንደሆነ ነው የምነግርሽ። ለየሚያወራ ሰው ጨዋ ነውይ ረንተሲ የሚለው ስል እናውቃለን። እናት አንገት ደፊ ሀገር አጥፊ እንደተባለ እናግሯለን። ስለዚህ እኛ የምንለው እናወግስ፣ ትንንሽ ልጆች አሉ፣ አትዋቸው፣ አትከተሉ ኮመንት ማ